ሀይ፣ ሰላም እንዴት ናችሁ? በባለፈው እንግዲህ ከዩቱብ ሌላ ሌላ ስራ እንደጀመርኩኝና መታችሁ ከኛ ጋር እንድትሰሩ እንድትቀላቀሉ ጋብዣችሁ ነበር ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁትኝ ይሄ በቀኝ በቀይ ያከበብኩት የምታዩት የእኛ ፋሚሊ የሆኑ ሁለት ልጆች ነው ይዤላችሁ የመጣሁት ማለት ነው። የኛ ፋሚሊ የሆኑ በቀን የሚያገኙትን ገቢ ላሳያችሁ ነው የመጣሁት ማለት ነው። እነዚህ ሁለት ልጆች ሱፐር ገብተዋል። ሱፐር ማለት የመጨረሻው ደረጃ ማለት ነው እና ዚህ ጋ ይሄ በቀያ ያከበብኩት የምታዩት ምንድን ነው ኮይን ነው ማለት ነው በቀን የሚያገኙት ኮይን ማለት ነው እና ሁለት ሚሊየን ሁለት ሚሊየን ሰባት መቶ ዘጠና ስምንት ሺህ ነጥብ ሁለት መቶ አርባ ሶስት ኮይን በቀን ማለት ነው ይሄንን ደግሞ እንዴት ነው ወደ ዶላር ስንመልሰው ወይ ደግሞ ወደ ዶላር ስንቀይረው ምን ያህል ገቢ ነው የሚያገኘው የሚለውን አሁን እነግራችኋለሁኝ ማለት ነው ልብ ብላችሁ አዳምጡ እዚህ ጋር ሁለት ሚሊየን ወደ ዶላር ስንቀይረው ስንት ነው? ሁለት መቶ ዶላር ነው ማለት ነው። ሁለት መቶ ዶላር ነው ማለት ነው፣ ሁለት ሚሊየኑ። ከዛ ደግሞ ሰባት መቶ ሺው ሰባት መቶ ሺው ሰባ ሰባ ዶላር ነው ማለት ነው። ሰባ ዶላር ነው ማለት ነው። እና ሰባ ዶላር ነው ማለት ነው። ስለዚህ አሁን ዘጠና ስምንት ሺውን ሳንጨምር እነዚህ በቃ ሁለት ሚሊዮን ሰባት መቶ ሺውን በቀን ይሄ ልጅ ስንት ያገኛል ማለት ነው? በአጭሩ ግልጽ ላርግላችሁ ላብራራላችሁ። እና ሁለት መቶ ሰባ ዶላር ያገኛል ማለት ነው። ሁለት መቶ ሰባ ዶላር ወደ ኢትዮጵያ በብር ስትቀይሩት ደግሞ ምን ያህል ብር እንደሚመጣ እናንተ ራሳችሁ ማስላት ትችላላችሁ ማለት ነው። ምክንያቱም የዶላር መጠን ዛሬ ከፍ ቢል ነገ ደግሞ ዝቅ ስለሚል ማለት ነው እና ይሄን ያህል ገቢ ያገኛሉ ማለት ነው። እነዚህ ልጆች ይሄን ያህል ገቢ ሲያገኙ በቀላሉ አይደለም፣ በነገራችን ላይ ይሄ ስራ በጣም ስራ ይፈልጋል። ከዛ በመቀጠል ደግሞ ምንድን ነው ጥሩ የሆነ ኢንተርኔትና ስልክ ነው የሚያስፈልጋችሁ ማለት ነው። እና ሌላ ከዚህ የተለየ ሌላ ኢንቨስት የምታደርጉበት ነገር የለም ማለት ነው። እና በጣም አዋጭና አሪፍ አሪፍ ስራ ነው ማለት ነው። የትኛውን ፕላትፎርም ሊከፍላችሁ የማይችል አሪፍ የሆነ እንዴት ነው ኮሚሽን የምታገኙበት ገቢ የምታገኙበት ስራ ነው ማለት ነው። ከዛ በመቀጠል ደግሞ ይሄ ሁለተኛው ነው። በቅርብ ነው በቅርብ ነው ይሄ ልጅ፣ ማለት የባንክ ቤት ሰራተኛ ነው በነገራችን ላይ ማለት ነው። በትርፍ ጊዜው ነው የሚሰራው፣ በትርፍ ጊዜው ነው የሚሰራው ማለት ነው። በቅርቡ ነው ሱፐር የገባው፣ እና ገና በቅርቡ ሱፐር እንደገባ ነበር ለእኛ እንደ ማበረታቻ ሊያሳየን እንትን ያለልን ማለት ነው፣ ይሄንን የለቀቀልን። ከዛ ምንድን ነው ስምንት መቶ ዘጠና አራት ሺህ ነጥብ ስድስት መቶ ስልሳ ሰባት ኮይን ነው ማለት ነው ይሄ በቅርቡ ነው የገባው ብያችኋለሁ። ያለው የመጀመሪያው ደግሞ በጣም የቆየ ነው እና በአሁኑ ሰዓት አሁን መጀመሪያ ያሳየኋችሁ ልጅ ያለበት ደረጃ ማሻላ እኔ ልነግራችሁ አልችልም ማለት ነው። በጣም አሪፍ የሆነ ኮሚሽን ነው የሚያገኘው። አንድ ጊዜ ኔትወርካችሁን ከዘረጋችሁ ወይም ደግሞ መስመር ካስያዛችሁት፣ ባትሰሩ እንኳን እናንተ ባትሰሩ እንኳን ገቢ ታገኛላችሁ ማለት ነው ባትሰሩ እናንተ ባትሰሩ እንኳን ማለት ነው ገቢ ታገኛላችሁ። ግን ምንድን ነው ለመጀመሪያ ጊዜ መስመር እስክታሲቱ ድረስ ወይም ደግሞ ኔትወርካችሁን እስክትዘረጉ ድረስ ትንሽ ሊያስቸግራችሁ ይችላል። እኔ ስራው ቀላል ነው፣ ዝም ብላችሁ ገንዘብ ታገኛላችሁ እያልኳችሁ አይደለም። ሰርታችሁ ነው ምንድን ነው፣ የትኛውም ድርጅት የትኛውም ቦታ ተቀጥራችሁ ሰርታችሁ ገንዘብ እንደምታገኙት ሁሉ ይሄ ፕላትፎርም ደግሞ ምንድን ነው፣ ስትሰሩ እየከፈላችሁ ነው። በነገራችን ላይ ፕላትፎርሙ እየከፈላችሁ ነው የሚያሰራችሁ ማለት ነው እና ይሄ በቅርቡ የገባው ሱፐር የገባው ልጅ ደግሞ በቀን ስንት ሺ ያገኛል ካላችሁ ወደ አስራ ሁለት ሺህ በኢትዮጵያ ባጭሩ ስንት ነው ስምንት መቶ ሺው ወደ ዶላር ስንቀይረው ሰማንያ ዶላር ነው ማለት ነው ሰማንያ ዶላር ማለት ነው ሰማንያ ዶላር ደግሞ ወደ ብር ስናሰለው ብዙ ብር ነው በነገራችን ላይ ማለት ነው በቀን ለምሳሌ አንድ መቶ ሺህ ኮይን ስንት ነው የሚሸጠው እኔ ባጭሩ በትንሹ ቀንሼ ማለት ነው መቶ ሺህ ኮይን በኢትዮጵያ ብር ሲሸጥ ማለት ነው ስንት ነው የሚሸጠው አንድ ሺህ አምስት መቶ እነሱ ግን አንዳንድ ጊዜ 1650 ብር ይሸጣል። አንዳንዴ ደግሞ አንድ ሺህ ሰባት መቶ ይሸጡታል ማለት ነው። እና አንድ ጊዜ ከፍ ይላል፣ አንዳንዴ ዝቅ ይላል ማለት ነው። እኔ በአጭሩ በ1500 ብር ስንይዘው በቀን ይሄ ልጅ ከአስራ ሁለት ሺህ ብር በላይ ነው የሚያገኘው የቀን ገቢው ነው ማለት ነው። ይሄ ልጅ በትርፍ ጊዜ ነው የሚሰራ ብያቸዋለው። የባንክ ቤት ሰራተኛ ነው እና ከዛ አሁን በቅርቡ ነው ሱፐር የገባው ብያችኋለሁ እና ኮሚሽኑ በጊዜ ሂደት እየጨመረ ነው የሚሄደው ማለት ነው። እና በወር ከ350 ሺህ ብር በላይ ነው የሚያገኘው ማለት ነው። ይሄ ልጅ ማለት ነው፣ በአጭሩ ስነግራችሁ። የመጀመሪያ ያሳየኋችሁማ በወር የእሱ ገቢ በሚሊዮን የሚቆጠር ገንዘብ ነው የሚያገኘው ቢያንስ በአጭሩ ባጭሩ ስነግራችሁ ማለት ነው። አንድ ነጥብ አምስት መቶ ሺህ ያገኛል። ባጭሩ ስነግራችሁ ማለት ነው እና ይህንን ልነግራችሁ ወይም ላሳያችሁ የመጣሁት በጣም ጎበዝ የሆናችሁ ልጆች አላችሁ ምንድነው ጊዜያችሁ በማይሆን እናንተን ሊለውጣችሁ በማይችል እናንተን ሊጠቅማችሁ በማይችል ነገር ላይ ዝም ብላችሁ ጊዜያችሁን ከምታባክኑ ወይም ጊዜያችሁን ከምታጠፉ በትርፍ ጊዜያችሁ ስልካችሁንና ኢንተርኔታችሁን ተጠቅማችሁ ኑሯችሁን መቀየር ትችላላችሁ። ካላችሁበት ደረጃ አንድ ስቴፕ ከፍ ማለት ትችላላችሁ እና ኑና ስሩበት ተጠቀሙበት፣ ልላችሁ ፈልጌ ነው ማለት ነው። እኔ ወላሂ ነው የምላችሁ፣ በደንብ አርጎ ነው የሚከፍለው። ዛሬ የብዙዎችን ህይወት እየቀየረ እየለወጠ ነው ያለው ማለት ነው። መስራት የምትፈልጉ የእኛንቲ መቀላቀል የምትፈልጉ ልጆች ካላችሁ መስራት እንፈልጋለን እያላችሁ ኮምንት ሴክሽን ላይ ጻፉልኝ፣ ወይም ደግሞ ስልክ ቁጥሬ ኮሚኒቲ ላይ አለ ማለት ነው። በዛ በዋትሳፕ ከፈለጋችሁ በይሞ እየደወላችሁ ማናገር ትችላላችሁ ማለት ነው። ይህ ስራ ለመስራት ከእናንተ የሚፈለገው ስልክና ኢንተርኔት ከእናንተ ከቀናችሁ ሁለት ሰዓት በዛ ከተባለ ከዛ በላይ ምንም ነገር አያስፈልግም ማለት ነው። እና የትኛውን ፕላትፎርም የማይከፍላችሁ ገንዘብ ነው የምታገኙበት ማለት ነው። እና አንድ ነገር ደግሞ ልነግራችሁ የምፈልገው ሳትሰሩ ዝም ብላችሁ ገንዘብ ታገኛላችሁ ልላችሁ አልፈልግም። እንደ ሌላኛው ሰው ልሰክሳችሁ አልፈልግም። እዚህ ፕላትፎርም ላይ ሰርታችሁ ነው ገንዘብ የምታገኙት። ባጭሩ ስነግራችሁ ማለት ነው። ሁለተኛ ደግሞ ፕላትፎርሙ ሴቶችን በደንብ አድርጎ ስለሚያበረታታ አንድ ሴት ልጅ ወደዚህ ለመጀመሪያ ጊዜ ስትመጣ ፕላትፎርሙ የሚሰጣት የሚሰጣት ጊፍት አለ ማለት ነው እና ያንን ደግሞ እንዴት መስራት እንዳለባችሁ እንዴት መጀመር እንዳለባችሁ እኛ በደንብ አድርገን እናስረዳችኋለን፣ እንነግራችኋለን ማለት ነው። ግን ያንን ስራውን ለመስራት ወይም ለመጀመር የምትፈልጉ ልጆች ካላችሁ ጊዜያችሁን ዝም ብላችሁ እናንተን በማይጠቅማችሁ ሊለውጣችሁ በማይችል ነገር ላይ ጊዜያችሁን ከምታባክኑ፣ ኑና ስሩ፣ ተቀላቀሉ ልላችሁ እወዳለሁኝ ማለት ነው። ባይ ባይ።